ሰላም ሰላም ውዴ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። በያላችሁበት ሁልጊዜም እንደምላችሁ የሀይሚዬ አስተማሪ የሆነ ነገሮች ለእኔ ከአስተማሩኝና ከጠቀሙ ወደ እናንተ እየላችሁ እመጣለሁ። እንደምላችሁ ሁልጊዜም ዛሬም እየላችሁ መጥቻለሁ ማለት ነው። ሀይሚዬ ዛሬ በመልክቷ ምናለች? ተስፋ ያለው ሰው ዝቅ ማለት አይከብደውም ብላለች። እና በጣም ነው ማለት በጣም ነው የተመቸኝ ይሄ አባባል ሳይሆን ትክክለኛ የሆነ ነገር ነው፣ እና እውነት ነው ውዶቼ። ነገን ስታስቡ ዛሬን ዝቅ ብትሉ ችግር የለውም። ዛሬን እኛ ተስፋ አድርገን ነው ስደት የመጣ ነው አይደለ? እራሳችንን ምሳሌ ብናደርግ ለምን ራሳችንን ለመለወጥ የተሻለ ነገር ለመኖር ዛሬም በተስፋ ነገን ደግሞ በትክክለኛ ነገር ዛሬ ተስፋ ያደረግነው ነገ ደግሞ የሆነ እውን አድርገነው ለማየት ሰው ልጅ ተስፋ እያደረገ ሁሉ አይኖርም። አይደለም ምናልባት እኔ ዛሬ ቤት እሰራለሁ ብዬ ተስፋ አድርጌ ሊሆን ይችላል። ያን ተስፋ ያደረግኩትን ነገር ቤት፣ ነገ ደግሞ ሰርቼ በአካል ላዩ እችላለሁኝ እና፣ ምንድን ነው ምን መሰላችሁ ውዶቼ፣ እኛ ዛሬ ዝቅ ብለን የምንሰራው ነገን ከፍ ለማለት ነው። እና ሀይምዬኒ እንጃ የምታስተላልፋቸው መልክቶች በጣም በጣም በጣም ይሆናል ይመቹኛል። አንዳንድ ጊዜ ደግሞ ተስፋ የቆረጥን ሰዎች አለን። የሆነ እኔ ስደት ቼ ገንዘቤን በዝበዛ አባከኘዋለሁኝ። ስለዚህ ከዚህ በኋላ ተስፋ አይኖረኝም። እዚ ጋር ያቆም የኔ ተስፋ። ወይንም በሌላ መንገድ ደግሞ ስናየው ይሆናል መረገጥን የምንጠላ ሰዎች ወይንም የሆነ ሰው ሲያንቋሽሸን የሆነ ሰው ሲሰድበን ምናምን ነገር እኔ እሱ እየሰደበኝ እዚ ጋ መኖር አልፈልግም ብለን ተስፋ ቆርጠን የምንሄዳለን፣ ወይንም እኔ ከሱ በላይ ነኝ ብለን ራሳችንን የሆነ የምንሰቅል ሰዎች አለን። ዝቅ ብንል ዛሬን፣ ዝቅ ብንል ዛሬ ነገ የተሻለ ሕይወትን እንኖራለን እና ዝቅ ማለትን አንጥለው። ፈጣሪም እኮ ለእኛ ስንት ነገር ዋጋ ከፍሎልናል እና። ዋጋ መክፈልን ሊሆን አሌለ ነገን የተሻለ ህይወትን ለመኖር ዛሬን ዋጋ መክፈልን አንጥለው፣ እንውደደው ማለት ፈልጋለሁ። ሀይሚየን ናት ኑሪልን። እንደዚህ ሰፋ ሰፋ ያለ መልክቶችን ስለምታስተላልፍልን በጣም አሪፍ ነው፣ አሪፍ ነው እውነት። ውዶቼ ከተመቻችሁ ላይክ ሼር አድርጉት።